ከባድ ማስጠንቀቂያ። ይህንን ልጅ ባለበት ቦታ ተጠንቀቁ፣ እባካችሁ ኢትዮጵያውያን ወይ ለህግ አካላት ጠቁሙ። ሕፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንዚህ የማድረግ ድፍረት የለኝም ሆነን ለመናገር ድፍረትም የለኝም መሳሪያውም የለኝም። ለምድ የተናገርኩት ምናልባት የሚመለከተው አካል ካለ እንዚት ነገሮች የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጊያለሁ። ይህንም ቪዲዮ ከ18 ዓመት በታች የሆናችሁ ባታዩት ይመከራል። ብርቱካን ተመስገን ትባላለች። ገና በልጅነቷ ነበር ለአሳዳጊ ተሰጥታ መከራ ማየት የጀመረችው። ነገር ግን ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ወደ ዩኒቨርሲቲ አቀናች። በዩኒቨርሲቲም በፋርማሲ ትምህርት ትምህርቷን መከታተል ጀመረች። ነገር ግን የሁለተኛ ዓመት የዩኒቨርሲቲ ተማሪ እያለች አንድ ነገር ተፈጠረ። ታጣቂዎች መጥተው ከዩኒቨርሲቲ እሷንና ሌሎች ተማሪዎችን ይዘው ወደ ጫካ አመሩ። ከአንድ ዓመት ከስድስት ወር በላይም በጫካ ከታጣቂዎች ጋር አብረው መኖር ጀመሩ። ነገር ግን በመጨረሻ ሰዓት በስድስት በሚሆኑ ታጣቂዎች ተደፈረች። ጥለዋትም ጫካ ውስጥ ሄዱ። ሳታውቀው እርጉዝ ነበርና ልጅም ወለደች። አሁን ብርቱካን በአስከፊ ሁኔታ ትገኛለች። ኢትዮጵያውያንንም እየተማጸነች ነው። ትምህርቴን መከታተል እፈልጋለሁ። ታማሚ ልጅ አለኝ እኔም የልብ ታማሚ ነኝ፣ ስትል እርዱኝ፣ ኢትዮጵያውያን ድረሱልኝ፣ ማንም ዘመድ የለኝም እያለ ትገኛለች። እቺን እህት መርዳት የምትችሉ በ0990130 81 ደውላችሁ መርዳት ትችላላችሁ። ሻሸመኔ በሞት ያጣቻቸውን ልጆቿን በጉባኤና በጧፍ ማብራት መርሃ ግብር አስባለች። ባለፈው ሳምንት መጋቢት 6 ከ40 ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ በዓለ ንግስ ሲመለሱ በወላይታ ዞን ዳሞት ወይዴ ወረዳ በዴሳ አቅራቢያ በደረሰ የመኪና አደጋ ሕይወታቸው ላለፉ 18 ወጣቶች የጧፍ ማብራት መርሃ ግብር ተከናውሏል። መርሃ ግብሩ በዛሬው ዕለት በሻሸመኔ ደብረ ሰቦ አቡነ ተክለ ሃይማኖት ቤተ ክርስቲያን የሟች ቤተሰቦችና ከአደጋው የተረፉ ወገኖች በተገኙበት የተካሄደ ሲሆን በጉባኤና በጧፍ ማብራት ስነስርዓትም ታስቧል። በቅርቡ አብዱ ክያር የሊፍት አደጋ እንደደረሰበት መረጃውን አድርሻችሁ ነበረ። በተጨማሪም ደግሞ ከሊፍቱ አደጋ በኋላ ወላጅናቱ በህይወት አርፈው ነበረ። ዛሬ ባጋራው ቪዲዮ ደግሞ ተሽሎኛል አልሐምዱሊላህ፣ ይኸው በክራንች እየተራመድኩ ነው ብሎ ይህንን ቪዲዮ አጋርቷል። የኢትዮጵያና የጅቡቲ የዓለም ዋንጫ ማጣሪያ ጨዋታ ዛሬ ይደረጋል። የኢትዮጵያ ብሔራዊ ቡድን በሃያ ሦስተኛ የፊፋ የዓለም ዋንጫ የአፍሪካ ዞን ማጣሪያ ስድስተኛ ጨዋታ ዛሬ ከጅቡቲ ጋር ያደርጋል ተብሎ ይጠበቃል። የሁለቱ ሀገራት ጨዋታ ዛሬ ከሌሊቱ ስድስት ሰዓት ላይ በሞሮኮ ኤል ጄዲካ ከተማ በሚገኘው ኤል አብዲ ስተዲየም ይካሄዳል። አለልኝ አዘነ መቼ ማረሳችሁትም እንደሚታወቀው፣ ወንድማችን ጸሎተ ፍትሃት ስርዓት አልተደረገለትም ነበረ። ይህም የሆነው በቅድስት ቤተክርስቲያን ስርዓት ራሱን ላጠፋ ሰው የጸሎት ፍትሃት ስለማይከናወን ነበር። ነገር ግን አለልኝ ራሱን እንዳላጠፋ ስለተረጋገጠ በቀብሩ ዕለት ሊደረግለት የሚገባው ጸሎተ ፍትሃት በሙት አመቱ ባደገበት ደብር ቅዱስ ጊዮርጊስ ቤተክርስቲያን ይደረግለታል ተብሏል። መጋቢት 17 2017፣ ከሌሊቱ 12 ሰዓት ላይ ቤተሰብ እና ወዳጅ ዘመዶ በተገኙበት የወንድማችን አለልኝ አዘነ ጸሎተ ፍትሃትና የሐውልት ምረቃ ስለሚደረግ ማናችሁም እንዳትቀሩ ብሏል ቤተሰብ።